ሽ ጽልመት እየዳለው ላያት ካለችበት ድምሷ ይገታኝ። የአራዊቱ ጀግና አድርጎኛል ፍቅሯ። ልበ ብርቱ አልፈራውም አላመደታም አይኗን ካላየው የዘጥኩት ደና ደና ደና ደና፣ እግዚአብሔር ይመስገን። ዛሬም እንግዲህ ፋሚሊዎቼ በአዲስ ቪዲዮ ወደ እናንተ መጥቼ ላችኋለሁኝ። እንግዲህ ከሩታ ጋር በደንብ እስከምንስማማ ድረስ እኔም ይህንን ቦታ አለቅም። በድጋሚ ዛሬም እዚህ ቦታ ላይ ነው የመጣሁት ማለት ነው። ባይዘው ይሄ ቦታ ታሪካዊ ቦታ ነው እና ለዛ ስለሆነ ልተውም ብል መተው አልችልም እና ለዛ ነው ቤተሰቦች። ለማንኛውም ዛሬም እንግዲህ በአዲስ ቪዲዮ ነው ወደ እናንተ የመጣሁላችሁ በደንብ ትወጣላችሁ እያስባለሁ ምናሰብ ምክንያት ሰራችሁ ቤተሰቦች። ዛሬ የምር የተነግራችሁ የደስታም ቀን ነው። የሩታዬ የመጨረሻ ቀን የመጨረሻ ቀጠሮ ሐኪም ቤት ዛሬ ነው ረዲ ጊዜው አልቆ ማለት ነው እና የመጨረሻ ቀጠሮ ዛሬ ነው። አብረን ካልሄድን ተላጣ ንድሆን ማለት ነው ቤተሰቦቼ። በእርግጠኝነት መቼም የመጨረሻ ቀጠሮ ሆና አፊድም ክለኛለች ብዬ አላስብም። ስለዚህ በእርግጠኝነት ቤተሰቦች ዛሬ ከሩታ የጋር የመጨረሻ ቀጠሮ አን በጣም ደስ ይላል፣ ደስ ይላል። እንዲህ ነው እንጂ አብርሽ ማለት ነው። እንግዲህ አብርሽና ሩታ የድሮ ፍቅራቸው ተመለሰ ማለት ነው። ያበጠ ይፈንዳ እየታመመው ይተኛ። እንግዲህ እድድልን ጠላት እንግዲህ እንደዚህ እንደዚህ አይነ ድፍን ድፍን ድፍን ያደርገው። አሁ እንግዲህ የሩታ ደግሞ ደስተኛዎች እና አብርሽ ደስተኛዎች ደግሞ አይናቸው ክፍት ክፍት ክፍት ክፍት ያደርገው። ያበጦ ይፈንዳ እየታመመ ይተኛ ብያቸዋለሁ። ዛሬ እንግዲህ ደስ የሚል እንግዲህ ሩታይም ደግሞ በዚህ ሁለት ቀን ነው የምትወልደው። የመጨረሻ ቀጠረዋን እንግዲህ ዛሬ ነው አለቀ ማለት ነው። እንግዲህ አብርሽ መለማመጥ እና እንግዲህ መንሰፋሰብ ጀምሮታል ማለት ነው። በፊት የሌለው እንግዲህ ውስጥ ቆጮ ማለት ነው። እኛም ደግሞ ውጤት አለን ማለት ነው። እየተናገር ነው። ወጥተን እያወራ ነው። ሁሉም ውጤት ላይ ወደቀ ማለት ነው። የሰው ምክር ሰማ ማለት ነው። ከሚስቱ ጋር መንከባከብ ጀምሮ አልላቸዋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝ ትርፍርፍ ይበርልኝ። እንደ ክርስቲያንቶቼ ባላችሁበት ስሃንላ አላ ይጠብቅልን። ሁላችንም ነገራችን ያብቃን። አገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣል። እንሸጣለን ወጥተን ከሚያስቀር ነገር አላህ ይጠብቀን፣ እላችኋለሁ። ቤተሰቦች ዛሬ እንደተለመደ ሩታና አብርሽ ይዞላችሁ በአዲስ ቪዲዮን ይዞላችሁ መጥቼ ያለው እላችኋለሁ። የሌላ ጊዜ ብራንክ ብራንክ የተደረገ እንግዲህ ያለቃቀሱ እኛም የደበረ ነበረ። ዛሬ ግን በፈገግታ በደስታ ደስ የሚል ነገር ይዞላችሁ መጥቼ ያለው ማለት ነው። እሱ ምንድን ነው፣ ትናንትና እንዳያችሁ እንደዚሁ አብርሽና ሩታ የተገናኙበት ሰፈር ወደ ሩታ ሰፈር ነው። በነገራችን ያሁን ሩታ ሩቁ መንገድ መሄድ አትችልም እና ወደዛ ወደ ሰው ጋር ነው የሄደው። ትናንትም እንደዚህ ሄደው እንግዲህ ልብስ ልብስ ነገር የእህቶቹ የልጆች ልብስ ነው መሰለኝ ይዞ ሄዶ እንግዲህ እሷን እንትን ለማለት እንግዲህ ልጁን እንደሄና አክል ሽንት የሚሸናበት ቦታ፣ እግሩ የሚወጣበት ቦታ ሁሉም ከዱ ወዷን እየለካት ነበረ፣ ትናንትና ማለት ነው። እሷ ግን ስሬስ ሆናለች። ማሻላህ በጣም ነው ማደንቅሽ። እውነት እንደዚህ በቃ ቆንጠን እውነት። እንደዚህ ሴት ልጅ እንዲቆንጠስት ነው የሚያምርባት ቆንጠን ብላ ሰከን ብላ አሁን እሱ ማለት ነው የተለማመጣት ማለት ነው። እውነት የተለማመጣት። አሁን አብርሽ በቃ ጎበዝና ራሳችሁ ቻና አሳድጉ። በሁለቱ ባልና ሚስት ሆናችሁ ማንም አይግባባችሁ። ሁለታችሁም ቻናችሁን አሳድጉ። ምሽ ሌላ ሌላ ነገር እየሰራችሁ ሁለታችሁም ላይ ሰይጣን ምንም ምንም ጣሙ ሳታውቁት፣ ሙሽራን ጣሙ ሳታውቁት፣ እርግዝናው ጣሙ ሳታውቁት አለቀ። አሁን ደግሞ ልትወልድ ሆነዋል ማለት ነው። ልትወልድም ደግሞ እንደዚ ከወለደች በኋላ ደግሞ ያ ወይ አንተ ና የምትሰው እሷ ምንም አትሆንም። ከወለደች በኋላ በብዙ ነገር አለፈች ማለት ነው፣ ተረፈች ማለት ነው። እና ቤተሰቦች የምንልላቸው ነበረ የሰው ልጅ ማለት ነው ምንም ዙሮ ዙሮ ዙሮ ዙሮ ዙሮ የመጀመሪያ ጓደኛው ፍቅረኛው ጋር ነው እንጂ የሚሄደው አሁን ከኋላ የመጡ አለቅላቄዎች ከኋላ የመጡ አጨብጫቢዎች ማንም አይፈልጋቸው። የጊዜው ነው የሚፈልጓቸው። እኔ እውነት በሩታና አብረሽ እንግዲህ ስንት ሆነ እየተጣሉ እየታረቁ፣ እየተጣሉ እየታረቁ፣ በቃ አላውቅም ብቻ። እነሱ አንድ ጊዜ ደስተኛ ናቸው ፍቅረኛ ናቸው፣ ወይም ሁለተኛ ጊዜ ደግሞ በቃ የሉ ሌላ ናቸው ባዳ ናቸው ማለት ነው። እና እንግዲህ ትናንትም ብዙ ነገር እንትን አብረን እንሆናለን አለና አብረሽ ልኾነ ምተነጋ በለው እንግዲህ አብርሽ አሁን ምንድን ነው የፈለገው አብርሽ የድሮ ፍቅራቸው ሊመጣ እንግዲህ ጠጋ ጠጋ ያላት በብዙ ነገር ያስጠጋት እኔ ጋር አብረን እንሆን እስከ ስትወርጂ ምናምን ያላት የፈለገ ነው እሷ ግን ቦታ ሰጠችው ምንም ቦታ ሰጠችውን? ኮስታራ ናት፣ ቆንጠን ብላ ምንም ምንም ምንም ነገር ማለት ነው የምትናገረው ነገር ወደኋላ አልሄደችም ማለት ነው። ትናንትና ዛሬ ደግሞ የተለቀቀው ቪዲዮ ማለት ነው እንግዲህ የሚገርም ነገር ማለት ነው። እንግዲህ ሩታ የመጨረሻ ቀጠሮዋ ሐኪም ቤት ዶክተር እንግዲህ ዛሬ ነው ሁሉም ነገር በቃ ሚያልቅልሽ ብሏት እንግዲህ መጨረሻ አልቋል ማለት ነው። አሁን እንግዲህ መወለጃ ነው የደረሰው ብሎ እንግዲህ መውለጃ ነው የደረሰው እሺ ካለችኝ ግን ዛሬ የመጨረሻ ቀጠሮ ስለሆነ አብረን እንሄዳለን። አኪድ እሺ ትለኛለች፣ እምቢ ትለኛለች ብዬ አላስብም። ፎቶም ደግሞ ተሷ ጋር መነሳት እፈልጋለሁ አለ። አያችሁ፣ በአብሩታ አርግዛ አሁን ባሏቸው ምናምን ይሄ ምንድን ነው ጎንፎ ምናምን ሲሰራ ባሏቸው ምናምን ያቅፋቸው እና ምናምን ሆዳቸው ይስም የለም አንሳ መምሱ ሰውየው ማለት ነው አልነበረም። በጥል ላይ ነበሩ ማለት ነው አቶ አብርሃም ጋር ማለት ነው አሁን አሁን በቃ ቆጨው። ያ ሁሉም የት ሄደብኝ? አሁን ሊያደረገው ፈለገ መሰለኝ። እኔ ሩታ ጋር ፎቶ ለመነሳት እፈልጋለሁ፣ ፎቶውንም እሺ ብላኝ ከሆነ እንግዲህ ብለዋል። ትናንትም አይታችኋ ስለ ልጁ ነገር አውርተዋል። ልጃችን የልጃችን ልብስ ዱባ ሄደን ነው የምንገዛው ብለዋል። እንግዲህ የእናንተ ልጅ ምን አይነት ታሪከኛ ልጅ እንደሆነ እንደሚፈጠር ብቻ አለ ብቻ በሰላም ትገላገልና በሰላም ትውለድና ልላቸው ማለት ነው። እኒ ማለት ነው እንግዲህ ጉዳቸው ማለት ነው። ይሄ ጉራ እንደተወራ አይቀርም ማለት ነው። እንግዲህ የልጃችን ልብስ ብቻ ችግር የለውም ዱባይ ሄደን በአንድ ሰብሰብ አድርገን ነው የምንመጣው። አሁን አልገዛንም አላሰብንበትም ብለዋል ግን ትንሽ ትንሽ አሰብንበታል ግን ሌላው ደግሞ ዱባይ ህጃ ሄደን ነው በአንድ ሰብስበን የልጃችንን ስም የምናመጣው ብሎ እንግዲህ ትናንትና ምሱን እሱን እያወራት ነበረ እሷን ዘና ለማድረግ እፈልጋለሁ በአሁን ሰአት እሷን ዘና ልትልልኝ እና በቃ የድሮ እንትን ፍቅራችን ልትመለስልኝ እፈልጋለሁ ግን ምንም ደስተኛ ልትሆንልኝ አንቻለችም ወደ እኔ ልትመለስም አንቻለችም እንጃ አላቅም እሷን አንተቀበላትም እስቲ ውስጥ እንዲቀበላት ብዙ ነገር አረጋለሁ ብሎ እንግዲህ ትናንትና ምንድዚ እያረጋት ነበረ። ዛሬ ደግሞ ሆዷንም እየሳመ እስቲ ልጁ ይንቀሳቀሳል ወይ አለ ወይ ብሎ ሆዷንም እያዳመጠ ነበረ። ልጁን ደግሞ ተገለበጠ ተባለ እና ይገለበጣል? እንዴት ከውስጥ ወደኋላ እንዴት አድርጎ ይገለበጣል? ግን እንዴት ነው የሚገለበጠው? እንግዲህ ልጁን ተገልብጠዋል እንግዲህ አሁን መውጫው ደርሰዋል አለ። እኔ ግራ ገባኝ። እንዴት ሲል ማለት ነው? እንዴት ነው ውስጥ እንዴት አድርጎ ይገለበጣል? ፍራሽ አለ እንዴ? ወይስ እንዴት አለ? እኔ ግራ ገባኝ። ሱብሃን አላህ ወላሂ፣ ብቻ ያለ ስራ ብዙ ነገር ነው ማለት ነው። እና ምን ልላችሁ ነበረ? እኔ ተሁሉም ተሁሉም ደስ ብሎኛል። ምኑ ደሳነኝ መሆናችሁ፣ ሩታ በዚህ ላይ ደስተኛ መሆኗ። በመጨረሻው ላይ እንግዲህ ብዙ ላይፍት፣ ብዙ ነገር አሳልፋለች። ጎበዝ ናት፣ በጣም ጠንካራ ሴት ቆንጠን ያለች ሰከን ያለች። አንዳንድ ሴት ቢሆን ብዙ ውስጥ ብዙ ነገር ይገባ ነበረ። እሷ ግን ምንም መስለው ሳይታያት ምንም ከምትናገረው ወደ ኋላ ሳትሄድ፣ እርግጥ አርጋ እየነገረቻቸው፣ እርግጥ አርጋ እያስተምረቻቸው እንግዲህ አይተናል ማለት ነው። ሩታ ምን አይነት ጠንካራ ሴት እንደሆነች፣ የብዙ ሴት እንደምታስተምር ሁሉም አይተናል ማለት ነው። የአብረሽ ቤተሰብ ደግሞ የሩታ ያሏት ፍቅራቸው ያላቸው ሁሉም ነገራቸው እንግዲህ አይተናል ማለት ነው። እንግዲህ በፊትም አይታችኋል። የአብረሽ እህት የአብረሽ እህት ሄርሜላን ጠርታ እንግዲህ ልክ ልኳን ነግራታለች። እሱ ቪዲዮን አንሰራሁላቸውም እንጂ እኔ ሙሉ ቪዲዮውን ነው ያየሁት። ልክ ልኳን ነግራታለች። የሰው ህይወት አታበላሽ ብላ የአብረሽም ተቆጥተዋለች። አብረሽ ራሱ ብዙ ነው የተቆጣችው። የእሷንም ብዙ ተቆጥታታለች ህይወታቸውን አታበላሽ አትበጥብጪ ብጪ እንደዚህ የመጣሽ ብላ ብዙ ነገር ነው ያለቻት ማለት ነው። እንግዲህ ተሰማ ከሆነ ሰማች ማለት ነው። ብዙ ሰው ነው የወረደባት። አይታችኋል። ፈረንጁም ሊደበድባ ደረሰ እና አቤልም ሁሉም በፊት ያጨበጨቡላት ሁሉም አሁን ሁሉም ሁሉም በቃ እንዳናይ ብሎ እንግዲህ ሊያገሏትም ራሱ ያስፈራሯትም ነበረ። ይህ ሁሉም ምንድን ነው የሩታ ፍቅር ማለት ነው። ሩታ በጣም ነው የምወዳት። በነገራችን ላይ ሩታ በጣም ጥሩ ሰው ናት። ይሄ ሪቱ ሞቅሞቅ ያደረገችው እሷ ናት መጀመሪያ ማለት ነው። ከእሷ ኋላ የመጡ ናቸው አሁን አብርሽ ሊለጥቁ የሚመጡት ማለት ነው። ጭንቅላቷ ላይ የሚመጡት ከእሷ ኋላ የመጡ ናቸው እንጂ ሞቅ ደመቅ ያደረገው ማ ነው? ሩታ ናት ማለት ነው። ሩታና አብርሽ በለው እና አሁን አብርሽ ቆጨው እንግዲህ፣ በፊት የሰራው ስራ ሁሉም ቆጨው። አሁን ተሷ ጋር ደስተኛ እንዴት እንደው ቢሆን በቃ ፈገግታው ሌላ ነው እላቸዋለሁ። እሷም አምሮብሻል፣ ፀጉርሽን እንዴት ነው የሰራሽው ዛሬ? ማ ጉድ ነው ፀጉርሽ ደሞ አዎ፣ የሆነ ሳይዛላት ሳይዛላት ራሷ ምትሰራው በጣም አምሮብሻል ደግሞ። ነጌ ነገ የምትወርጂ እኮ አትመሲ ምናምን ስትለው፣ እኔ እኮ አሽከረክርሃለሁ አለችው። በምንድን ነው በሆድሽ ነው የምታሽከረክርኝ አላት። እንግዲህ እሷ ደሞ እንደዛሬ ደሞ ያንተ ማን ነው የላክብኝ፣ አዝግ ማነው የላክብኝ አለችው። አዝግ ግን ማለት ምን ማለት አውቀሿል በአረብኛ ብዙ ትርጉም አለው። በአረብኛ በአረብኛ ዝግ ማለት ማለት ነው እና እንደዛ ብለዋለች። እሱ ያምንም ምንም መስሎ አንታየውም። አቅፋትም እንግዲህ ፎቶን እየተነሱ እንዴት እንደሆኑ አይታችኋል ማለት ነው። ተሷ ጋር ልጇንም እንግዲህ ጎንበስ ብሎም እያዳመጠ እያየ ነበረ። እንግዲህ ከኔ ጋር አብረን እንሂድም አለችው አብረን የሚሄዳላትም እሷ ግን እንግዲህ ዛሬ ለመጨረሻ ጊዜ ስለሆነ እንግዲህ እሽ ትለኛለች ብዬ አስባለሁ ብሎ እንግዲህ ተስፋ አንቆረጠም። ከአብርሽ ማለት ነው እንግዲህ ሩታዬን ደስተኛ ለማድረግና ፍቅሯን ወደ እኔ ሊመለስ እና የበፊት ደስታዋና የበፊት ፈገግታዋ እኔጋ ሊመጣ ብዙ ነገር አደርጋለሁ እንግዲህ አሁን ትንሽ የተመለሰችልኝም ብዙ ነገር ሁሉም ኩሉም ነገር ስየ ከቲ ትቼው አሁን በሩታ ሩታና እና እኔ ብቻ በብዙ ቪዲዮ ልመጣላችኋለን። ከሌላ ማንም አንፈልግም። አብረ ነው የምንሰራው። ከእንግዲህ ውስጥ በመሀላችን ማንም ሰው ሊገባም አንፈልግም ብሎ እንግዲህ ተናግሯ ማለት ነው። እንግዲህ አይተሃል ማለት ነው። ጥቅምህና አለ ጥቅሙ ጥቅም ይኑርና እስካሁን የሩታን ቻና ብታሳድግላት ይሻልህ ነበረ። አንተ ያልሆነ ያልሆኖችን ያመጣ እነሱን እንግዲህ አንተ ልታሳድግላቸው ይሆናል የመጡት እሱም ጥሩ ነው፣ ችግር የለውም አሳድግላቸው። ምክንያቱም እነሱም እንግዲህ ወይ ሊያይላቸው የሚታይላቸው ከሌለ አንተ እንግዲህ አንተ ቪዲዮ በደምብ ስለሚታይልህ እንግዲህ የሱ ፈልጎህም ከሆነ እሱም ደግሞ ጥሩ ነው፣ ችግር የለውም። ግን ማየት ይል ይላቸው። ግን ተሩታ ደሞ አታወዳድራቸው፣ ተሚስትጋ አታወዳድር ማለት ነው ምንም ቢሆን ማለት ነው። ስንት ነገር የቻለች ሚስትህ ናት። አንተ ተሁሉም እኩል ምታረጋትና የምታወዳድራት ማለት ነው። እና ይሄን ይህን እንግዲህ ቅጣትህን አይተዋል ማለት ነው። የሰውን ይሄ ሁሉም የተናገረው ድምጽ ሁሉም እንግዲህ የሰው ቃላት ሁሉ አክብረ አሁን ሚስትህን እያከበርክ ማለት ነው። በጣም ደስ ብሎናል። እንግዲህ እንደዚህ ቀጥሉበት። እንደዚህ ባልና ሚስት እንደዚህ ደስተኛ ሲሆን እንዲህ ሲፋቀር ነው እንግዲህ ሁሉም ነገር የሚጨምረው። ሁሉም ነገር ደስተኛ በቃ ፈገግታችሁ ምናምን ናችሁ ደስ ይላል ማለት ነው። አሁን እኛ ደስ ብሎናል፣ እናንተ እንደዚህ በመሆናችሁ። አንተ ሁሌ እየተደሰትክ ነበረ ተሴ ተሴት ቀይረህ ያመጣህ ግን እሩታ ተጎድታ ነበረ ግን አያወጣባትም። መጥፎም ነገርም አንተናገረችም። ያለው ትክክለኛው ነገር ፍልቅልቅ አድርጋ ፍልቅልቅ አርጋ እያወራች ነበረ ሌላ ነገር ምንም አላለችም። እና ሩታዬ የነድ ማንም ሳይሰማ ማንም ሳያውቅ እንዲሁ ደስ እንደሆንች እንዲህ ፈንድሻ እንደሆንች እንደዚህ ትዕግስት እንዳለች እንደዚህ ጎበዝ እንደሆንች ልጅሽም ስም ውልቅ አድርገሽ አውጥተሽ ቁጭ አድርግ ማለት ነው። ማንም ሳይሰማ ማንም ሳይሰማ ሳትጨናነቂ ምሳቲ እንግዲህ ማለት ነው። በጣም ጥሩ ልጅ ነች፣ ጎበዝ ልጅ ነች፣ ታጋሽ ልጅ ነች። ደጋግሜ ነው ያልኩት ይሄ ነገር ለምን ቦታ በጉዞ ጥሩ ስለሆነች ማለት ነው። የሰው ስትናገር ደግሞ አስባ ነው። ምን አይነት ሰው ይሰማዋል አይሰማውም የሚለውን አስባ ነው የምትናገረው። የማይሆነው ነገር አታወራም። የሚሆነው ነገር ነው እላችኋለሁ። እና ቤተሰቦች የዛሬ ቪዲዮን ሊሆን ይመስላል። እናንተም ከወደዳችሁ ሼር፣ ላይክ፣ ኮሜንት አሳባ ሽር ኮሜንት ላይ በማስቀመጥ ቤተሰቡ ነው ቤተሰብ የሚሆናችሁ። ሼር፣ ላይክ መባረግ አበረታቱኝ። አብረን እንደግላችኋለሁ በሌላ በቀጣይ ደግሞ ልጃቸውን ይዞ እስከ ልጃቸውን ይዞ እንዲመጡ እንግዲህ በሌላ ቪዲዮቸው ደግሞ እንቀርባለን እላችኋለሁ። እስከዛ ድረስ መልካም ቀን ይሁንላችሁ። ባይ ባይ።